የጉራጌ ዞን ምክር ቤት ዋና አፈ ጉባኤ አቶ ሀይሩ መሐመድ በጉባኤው ላይ እንዳሉት በ2017 በጀት ዓመት በየመዋቅሩ የሚገኘው የዞኑ ህዝብ ያነሳቸው የልማትና መልካም አስተዳደር ጥያቄዎች ምላሽ ለመስጠት በቅንጅት የተከናወኑ ተግባራት አበረታች ውጤት አስገኝተዋል። ውጤቱ እንዲመዘገብ የዞኑ ምክር ቤት የህዝብ ዓይንና ጆሮ ሆኖ በርካታ ተግባራት መፈጸሙን ያነሱት ዋና አፈ ጉባኤው ተግባሩ ተጠናክሮ እንደሚቀጥልም ጠቁመዋል። አፍና ጆሮ ነን፣ የህዝብ ድምፅ ነን የምንለው ህዝቡ የሚለውን ስናደምፅ ነው፣ ላለበትና ስለዚህ ይህንን ይዘን ብንሄድ የተሻለ ሊሆን ይችላል የሚል ነገር ስላለኝ ነው። እና ስለዚህ እንዳጠቃላይ በአምናው በጀት ዓመት ላይ በርካታ ተግባራቶች ተከወመዋል። በእውነቱ ለመናገር ብዙ ተግባራቶች ለውጥ ያመጣንባቸው ተግባራቶች ናቸው። አብዛኞቹ ወረዳዎች ለውጥ አለ። በየደረጃው የሚገኙ ምክር ቤቶች ድጋፍና ክትትል በማድረግና የአሰራር ክፍተቶችን በመለየት ሙያዊ ድጋፍ በማድረግ የአቅም ማጎልበቻ ስልጠናዎችን ተሰጥቷል ብለዋል። ምክር ቤቱ በድጋፍና ክትትል ወቅት የተገኙ ምርጥ ተሞክሮችን በመለየትና በመቀመር ወደ ሌሎች በማስፋት ምክር ቤቶች ተክተው በመስራት ሚናቸውን እንዲያሳድጉ ከፍተኛ እገዛ ሲያደርግ መቆየቱንም ተናግረዋል። በበጀት ዓመቱ የህዝብ ተጠቃሚነትን ለማሻሻል ተገቢውን ክትትልና ቁጥጥር ተደርጎ ጥራት ያለው ምዘና በማካሄድ ጠንካራ አፈጻጸሞች በተሞክሮነትን እንዲቀመሩ በአንጻሩ ደግሞ ክፍተቶች እንዲሞሉ ጠንካራ ግብረመልስ መሰጠቱንም ዋና አፈ ጉባኤው አቶ ሀይሩ አመላክተዋል። ሪፖርት ብቻ ተገምግሞ ግብረመልስ እየተሰጠ እየሄደ ነበረ። እስካሁን ድረስ እየተለማመደን መጥተናል። ከዘንድሮ በጀት ዓመት ጀምሮ በየስድስት ወር ሁሉም መስሪያ ቤቶች ቀርበው ሪፖርት የሚያቀርቡበት ጊዜ ወስደን ስራው ምንገመግምበት አግባብ እየፈጠረ ሳምፕል ብቻ እያደረግን መሄድ መቻል የለብንም የሚል አቋም ነው። በጉራጌ ዞን ምክር ቤት የማህበራዊ ዘርፍ ጉዳዮች ቋሚ ኮሚቴ ሰብሳቢ ወይዘሮ ጥሩነሽ ምኑታ በበኩላቸው በ2017 በጀት ዓመት የተሰሩ ስራዎች አበረታች ውጤቶች እየታዩባቸው እንደነበሩ ጠቅሰው ይህም በሪፖርት በገጽ ለገጽና ና በመስክ ምልከታ ወቅት ማረጋገጥ መቻሉንም ተናግረዋል። እንደ ምክር ቤትም ቋሚ ኮሚቴዎችም የአካልና የመስክ ምልከታ አልፎ እስከ ቀበሌ ድረስ በመውረት ህዝባችን ምን ያክል ተጠቃሚ ሆነዋል፣ በመልካም አስተዳደር የሚያነሱ ጥያቄዎች ምን ያክል ተፈቷል፣ የሚል ነገር እነሱ ታሳቢ በማድረግ ክትትል የማድረግ ስራ ሰርተዋል ማለት ነው። በመድረኩ ያነጋገርናቸው የምክር ቤት አባላት በሰጡት አስተያየት በየደረጃው ህዝቡ የሚያነሳቸው የልማትና የመልካም አስተዳደር ጥያቄዎች ምላሽ እንዲያገኙ የተደረገው ርብርብ ተስፋ ሰጪ በመሆኑ አጠናክሮ ማስቀጠል ይገባል ነው ያሉት። በምክር ቤቶች የሚሰሩ ስራዎች ክብደትና ትርጉም ተሰጥተዋቸው ጠንካራ አፈጻጽሞች ለማ ለማስፋትና የነበሩ ጉለቶች ለማረም እንዲሁም የመዋቅሮች አፈጻጸም ለማቀራረብ የሚከናወኑ ተግባራት ይበልጥ እንዲጎለብቱ ተባብረው በመስራት ላይ እንደሚገኙም አስተያየት ሰጪዎቹ ተናግረዋል። የፎረም እቅዱ የሚያሰራና የቀበሌ ምክር ቤቶች የሚያጠናክር እንደሆነም በማመላከት ዝም ብሎ ማቀት ሳይሆን እፈጽማለሁ በሚል የግብ ስምምነት ጭምር ያደርጋል ከቋሚ ኮሚቴዎች ጋር ማለት ነው። ያ የተፈራረመው አችብ አድርገዋል አላደረገም የሚል ነገር ደግሞ ቋሚ ኮሚቴዎች በየጊዜው ክትትል ያደርጋሉ ማለት ነው። የወደቀበትን ችግር ምን እንደሆነ ለይቶ የሚያውቅበት አንድ ትልቁ መንገድ ግብረ መልስ ነው። የተሰጡ ግብረ መልሶች አሉ። እንደ ግብአት ተጠቅመን ቀጣይ የተነሱብን ችግሮች መነሳት የለባቸውም። በመጨረሻም በመድረኩ በ2017 በጀት ዓመት የተሻለ አፈጻጸም ላስመዘገቡ ተቋማትና ግለሰቦች እውቅናና ሽልማት ተበርክቶላቸዋል።